ስለዚህ ይህንን ማንን እንዴት ብናደርግ ይሻላል ስንል፣ የቢሊ ግርሃምን ልጅ ለምን አንጠራም ወደሚለው ሀሳብ መጣ። አንደኛ ቢሊ ግርሃም በወንጌል ጤናማ የታወቁ በሁላችንም የሚከበሩ ሰው ናቸው። ልጁም በዚያው መልክ ስለሄዱ ሌላ ልዩነት የለምና ያለ ልዩነት ሁላችንም ተቀበል። ከዚያ በኋላ ደብዳቤ የጻፍኩትን እኔው ራሴ ነኝ። ከዓመት በላይ ነው። አሁን ግን ሁኔታው ሲደረግ ዶክተር አብይ ጠርቶ ነው ትራምፕ ጋር እንዲያስታርቁ ብለዋል። እኔ እግዚአብሔር ይቅር ይበለን። መቼስ እኔ ጋቢ መጡ እኮ። መቼ ደብዳቤ እንደጻፍኩ ምን እንዳደርን ኦልዘወ መንገድ ይቻል ዶኪሜንት ፋይል እኔንም ማነጋገር ፋይል እዚያ አርካይቭ ሂደው ቢያዩ በቂ ነው። በዚህ ሁኔታ ጀመርን። እግዚአብሔር ይስጣቸው፣ ተቀበሉ ግብዣችንን። እንግዲህ አመት በላይ ሆነ ሰዎችን ልከው እኛም ፈቃድ ሰጥተን አብረን መስራት ጀመር። በዚህ አመት ውስጥ እኔ እንድሪያስ ነኝ የሚል የወንጌል ሙቭሜንት በየአጥቢያው እንዲፈጠር አደረግን። አዲስ አበባ ውስጥ እና ሸገር ከተማ የተባለው ውስጥ አንድ ሺ ስድስት መቶ አጥቢያዎች ናቸው ያሉት። ይህ የቤተ ክርስቲያን ነው። አንድ ሺ ስድስት መቶ አጥቢያዎች ውስጥ ያሉ ፓስተሮች ሃያ ምናምን ሺ አሰለጠን በየሳምንቱ ከስልጠና በኋላ ሁሉም በየቦታው ለምስክርነት እንዲወጣ አደረግን። በብዙ ሺህ የሚቆጠር ህዝብ ነው ጌታን ያገኘ እና በዚያ በዚህ መልክ ቆየን። ጊዜው ሲደርስ የሚገርማችሁ ቢሊ ግራም የዛሬ 65 ዓመት ማርች ውስጥ ኢትዮጵያ በግርማዊ ቀዳማ ኃይለ ሥላሴ ጋባዥነት መጥተው ስታዲየም ሰብከዋል። ማርች ላይ ማርች ዘጠኝ እኛ ደግሞ ስናስብ ቀደም ብለን ነበረ፣ ፌብርዋሪ መጨረሻ ላይ ነበር ፕላን ያደረግ ነው። ግን ከአፍሪካ መሪዎች ህብረት ስብሰባ ጋር ተጋጨ። ለሴኪዩሪቲ ለጥበቃ ይመችምና ቀይሩ ተባል ማርች 8 እና 9 ላይ አደረግነው። ምንም ገብቶን አይደለም። ማርች ላይ 65 ዓመት እዚያ ሰበኩ። ልጃቸው በ65 ዓመት በኋላ መጥቶ ማርች ላይ በዚያው ቀን ወንጌል ሰበኩ እና በእነዚህ ሁለት ቀናቶች 4963 ሰው ነው ጌታን የተቀበለ። ስለዚህ ጌታን የተቀበሉ ለየ አጥቢያው ተከፋፍለው በዚያው ክትትል እንዲያደርጉላቸው በደንብ ኦርጋናይዝድ የሆነ ነገር ስለነበረ እግዚአብሔር ረድቶን ስራ ተሰራ። አሁን እዚህ ላይ እግዚአብሔር ካደረሰን መቆም የለብንም ከኢትዮጵያ ወጥ የሚወጣ አእምሮ ሊኖረን ይገባል። እና ያኔም ፍራንክሊን ሬቨረን ፍራንክሊን የመጡ ከኤርፖርት ስንቀበላቸው ያደረግኩት የነገርኳቸው አዲስ አበባ የአፍሪካ የፖለቲካ ከተማ ይባላል። እኛ ደግሞ ማድረግ የምንፈልገው የአፍሪካ ስፕሪቹዋል ሲቲ ማድረግ እንፈልጋለን። ስለዚህ በዚህ አብረውን ይቆማሉ ወይ? እቆማለሁ። ስለዚህ አፍሪካን በወንጌል መድረስ የእኔ ረሃብ፣ የእኛ ረሃብ፣ የእኛ ጥማት፣ የእኛ መሻት፣ የልብ ናፍቆት። ይሄ ወንጌል በተጣመመ ሸራጫማ በየተራራው እየዞርን የሰበክነው ወንጌል ይሄ ወንጌል ዛሬ በአውሮፕላን እየሄድኩ እየሰበኩት ነው ያለሁት። መሰበክ አለበት። እናንተም አብራችሁ መሰለፍ አለባችሁ በየቦታው ከአፍሪካ ወጥተን። ኢትዮጵያውያን ይሄ ወንጌል ላይ በቃ ጥብቅ ብንል ያቺ ምድር ትፈወሳለች። መድኃኒቱ የሁሉ ነገር እዚህ ውስጥ ነው ያለው። ከዚህ ውጭ መድኃኒት እኔ አላቅም። በእድሜ ያየሁት ያልጠገብኩት ተናግሬው ያረካሁለት አሁንም ሌላ ሌላ ሌላ ሌላ እንድናገር የሚገፋፋኝ የማይጠገብ ቃል የኢየሱስ ክርስቶስ ወንጌል።